መድብልና ሞገስ እስከ ዛሬ ያደረጉት ጥረታቸው በሙሉ እየከሸፈባቸው ተቸግረዋል። በተለይ ከማህሌት ጋር ተመካክረው እንትና ለመያዝ ያደረጉት ጥረት ሳይሳካላቸው ቀርቷል። እነሱ ማህሌትን አምናዋት ካገቱበት ቦታ ፈተው፣ ነገር ግን ዝናን እንዲሰክር እንድታደርግና ከዛ በኋላ ከተባበረቻቸው ገንዘብ እንደሚሰጧት ነበር እንግዲህ ቃል የገቡላት። እሷም እሽ ብላ ከሄደች በኋላ እነ መድብልን መበቀል ስለፈለገች እሱ እሷ ዝናን ማሸነፍ እንደማትችል ስላመነች ራሷንም ስላሳመነች ማድረግ ያለባት አማራጭ እንግዲህ ከነሱ ጋር እሺ ብላ ሄዳ ከዛ በኋላ ከዝና ጋር ሆና እነሱን ማሳደር ነበር ያደረገችው። ከሄደች በኋላ እንግዲህ እነሱ ያላትን በሙሉ ማን እንዳገታትና የት እንደነበረች በሙሉ ለዝና ሁሉንም ነገር ከተናገረች በኋላ በመጨረሻም እንግዲህ ማህሌት እነሱን በመተባበር በተለይ መድብልን እንዲጎደው ካደረገች በኋላ ቀጥታ እሷ በጣም ነበር ደስ ያላት። በቃ መድብል ተጎዳ። ከዚህ በኋላ ምንም አይመጣብኝም ያሰብኩትን ነገር በሙሉ አድርጋለሁ። ማህሌት እንግዲህ አንዷ መድብል እንዳይኖር ከሚፈልጉ ሰዎች መካከል አንዷ እሷ ናት። ከዝና ቀጥላ ማለት ነው። መድብል ግን የእውነት ስለመተው ሳይሆን የወደቀው የወደቀ መስሎ እንግዲህ ዝናን ለማጥቃት ሞክሮ ነበረ። እሱም እንግዲህ የአቅሙን ታግሎ ነበረ። ከዛ በኋላ እንግዲህ ሁለቱም ሳይጎዳዱ ከተለያዩ በኋላ በመጨረሻም ማሌትን ምስጢር ስለነገረችው ዝና በጣም ነበር የተደሰተው። ምክንያቱም እሷ ደብቀው ቢኖር ኑሮ እንዳሰቡት ሊሆንላቸው ነበር። እሷ ግን ዝና መተባበር ስላልፈለገች ከዝና ጋር በመሆን እንግዲህ እነሱ ነገሮች እንዲከሽፉባቸው እያደረጉ ነው። በተለይ መድብል ሁሉም ነገር ተስፋ እያስቆረጠ ነው። ወንድሙንም አላገኘም። ዝናም እንደፈለገው እየተገኘለት እንዳሰበው እየሆነለት አይደለም። መድብል አሁን ላይ ተስፋ መቁረጥ ውስጥ ላይ ይገኛል ማለት ነው። መድብል መቼ ነው ተሳክቶለት ዝናን የግሉ የሚያደርገው ወይም ደግሞ ካገተ በኋላ ወንድሙን የሚያስመልሰው? ልክ ማህሌትን አግተው እነ ቅድስት እንደፈለጉ እንዳደረጉት መድብልም ዝናን አግቶ እንደፈለገ ማድረግ ይፈልጋል። ሰላም ውድ ቻናል ቤተሰቦች እንዴት ናቸው? ደህና ናቸው? በጣም ደህና ነኝ፣ እግዚአብሔር ይመስገን። ምሳሌ ድራማ እንግዲህ ክፍል ክፍል 85 ተተለቋል ማለት ነው። ክፍል ሰማኒያ ስድስት ላይ ደግሞ ምን ይፈጠራል የሚለውን የምናየው ይሆናል። አሁን ላይ መድብል በጣም ተስፋ እየቆረጠ ነው። አንደኛው ወንድሙን አላገኘውም። ሁለተኛ ነገር ደግሞ ዝናን እንዳሰበው እያገኘው አይደለም። ነገሮች እንዳሰበው የሄዱለት አይደለም። እሱ የሚፈልገው ዝናን አግቶ ወንድሙ የት እንዳለ መጠየቅ ነው። ነገር ግን ዝናን አግታለሁ ብሎ እየተጠቀመባቸው ሜቶዶች በሙሉ እየከሸፉበት ይገኛሉ ማለት ነው። በመጨረሻም እንግዲህ ዝናን ማገት ስላልቻለ ያለው አማራጭ ጉልበት መጠቀም ነው ማለት ነው። በጉልበት እንግዲህ ከቻለ ማሸነፍ ካልቻለ ደግሞ መሸነፍ ነው እንግዲህ አማራጭ እያደረገ ያለው። ሞገስ ግን ይህን አማራጭ እንዳይጠቀም ይህን ነገር እንዳያደርግ እየመከረው ነበር። እሱ ግን የመጨረሻ ውሳኔው እንደሆነና ዝናን ወይ ገድሎ ወይ ገድሎት እንጂ ወንድሙን ሳያገኝ አርፎ መቀመጥ እንደማይችል እንግዲህ እየነገረው ነበረ። ከዚህ በኋላ መድብል እንግዲህ ሽጉጥ ይዞ ማህሌትና ዝና ከሚዝናኑበት ሆቴል አጠገብ ሆኖ እንግዲህ እየተከታተላቸው ነበረ ተሳ ተሳክቶለት ዝናን በሽጉጥ ይመታዋል፣ ወይስ ደግሞ እሱ መታለው ሲል ተመቶ የራሱን ህይወት ያጣል? መድብል ሞተ ማለት እነ ምሳሌ አለቀላቸው ማለት ነው። ከዛ በኋላ ማህሌት እንደፈለገች ነው የምታደርጋቸው። ከዝና ጋር ሆና በተለይ ሞገስ አሁን ላይ ምንም ሊያደርግላቸው አይችልም። ምክንያቱም ይፈራል፣ ይሰጋል። የሚወዳት የማፈቅራት ልጅ አጠገቡ ስላለች እሷን ማጣት ስለማይፈልግ ብዙ ስጋት ስላለበት ሞገስ መኖሩ አሁን ላይ ለእነ ምሳሌ ምንም ትርጉም የለውም። መድብል የሆነ ነገር ከሆነ እነ ምሳሌ ያልቅላቸዋል ማለት ነው። በመጨረሻ እንግዲህ ማህሌትና ዝና በጣም ተግባብተዋል፣ ተስማምተዋል። በተለይ ይሄን ነገር ስለነገረችው ዝና ማህሌት በጣም ተስማምተዋለች። እንደፈለገው እየሆነችለት ነው። ሶ መጨረሻው እንግዲህ ማድረግ የሚፈልገው ከማህሌት ጋር ሆኖ የተለያዩ ስራዎችን እየሰራ ነው። አሁን ላይ ዝና ማህሌትን እያመናት ነው። ይህ ማመኑ ግን ለዝና ዝና ብዙ ዋጋ ያስከፍለዋል ብዬ አስባለሁ። ማህሌትንም እንግዲህ ብዙ ስራ ሊያሰራት እንደሚፈልግና ስራ ሊሰጣት እንደሆነ እየነገራት ነበረ። እንግዲህ ዝና ማህሌትን ምን አይነት ስራ ሊያሰራት ነው? ይህንን እንግዲህ በክፍል 86 የምናየው ነው የሚሆነው። ሌላ ደግሞ ቅድስት አንድ ነገር አግኝታለች። ብሩክ ደብዳቤ ጽፎ አስቀምጦ ነበር ይህ ደብዳቤ ምን ይሆን የእውነት ያለበትን የሚያሳውቅ ነው ወይስ ምንድን ነው በተለይ የእጅ ጽሑፉን ለይታው ስለነበረ መድብል ምንም ነገር ሳያደርግ ደውላ ለመናገር እንግዲህ ቅድስት እየቸኮለች ነበር ነገር ግን መድብል አሁን ላይ ስልኩን ሊያነሳላት አልቻለም ያላነሳበት ምክንያት ደግሞ እሱ ዝናን እየተከታተለ ስለነበረ ዝና የሚያደርገውን የሚሆነውን ማየት ስለፈለገ እሱን ደግሞ ወይ ገድሎ ወይም ሞቶ እንጂ ማየት የሚፈልገው ተሸንፎ ማየት አልፈልግም ማለት ነው። መድብል ምንም ነገር ሳያደርግ ይህን ነገር ቢያውቅ ኑሮ ነገሮች የተሻሉ ይሆናሉ ብዬ አስባለሁ። ምክንያቱም ብሩክ ከተገኘ መድብል ዝናን የሚያሳድድበት ምንም አይነት ምክንያት የለውም። መድብል አሁን ላይ ዝናንና ማለትን እያሳደዳቸው ያለው ብሩክ እንዲገኝ ብቻና ብቻ ነው፣ አሁን ላይ ጥረት እያደረገ ያለው ማለት ነው። አንደኛ ቤት ውስጥ የምሳሌ ጥያቄ እያጨናነቀ ነው፣ ሁለተኛ እሱን ብቻ ሳይሆን ቅድስትንም ምሳሌ በየቀኑ የምጠይቃቸው ጥያቄዎች የሚያስፈልጓት ነገሮች እየጨመሩ ስለሆነ፣ ቅድስት አማረኝ ፈልጋለሁ የምትለውን ነገር በሙሉ ማሟላት እየቻለች አይደለም። ስለዚህ የግድ ብሩክ መገኘት አለበት። እስካሁን ድረስ ግን ብሩክ አልተገኘም ማለት ነው። አሁን ላይ መድብል የወሰነው ውሳኔ ግን ለብሩክ መገኘት ምንም አይነት አስተዋጽኦ አይኖረውም። መድብል ዝናን ከገደለው መገኘት አይችልም ብዬ አስባለሁ። ብሩክ ከተደበቀበት አይወጣም። ነገር ግን አግቶ መፈለግ የተሻለ ይሆናል ብዬ አስባለሁ። ክፍል ሰማንያ ስድስት ላይ እንግዲህ ብሩክ ይገኛል ወይስ አይገኝም? የጻፈው ደብዳቤስ ምንን ያመለክታል? ዝናንስ እንግዲህ መድብል ያልፈዋል ወይስ ደግሞ ዝና መድብልን ሸውዶ የሆነ ነገር የሚያደርግ ይመስላችኋል? ይህንን በክፍል ሰማንያ ስድስት የምናየው ይሆናል። እንደገና ደግሞ እነ ቅድስት ቤት አንድ ሰው ተጨምሯል። ይህ ሰው ደግሞ ለስለላ የመጣ ነው ወይስ ደግሞ ድለላ የሚሰራ የእውነት ደላላ ነው? ከዳጣ እንግዲህ የተመቻቹ ይመስላል። ነገር ግን አማርኛ ያቸው አንድ አመጋገባቸው አንድ ስለሆነ ልጆቹ በአንድ ቤት ቢኖሩ የሚግባቡ አይመስሉም ማለት ነው። ምሳሌ ዳጣም መኖሯ ቢመቻትም፣ ነገር ግን አንዳንድ የሆኑ የራሷ የሆኑ ጥያቄዎች አሉ። የአባት ናፍቆት አለ። መሰረታዊ ፍላጎት አለ። ቅድስት ይህ ነገር በጣም እያጨናነቃት ይገኛል። እንግዲህ ክፍል ሰማንያ ስድስት ላይ እንግዲህ ብሩክ የሚገኝበት የሆነ ፍንጭ ይኖራል ብዬ አስባለሁ። መድብልን ግን ዝና የሆነ ነገር ካደረገው አለቀላቸው ማለት ነው። እነ ምሳሌ